በዚህ ቪዲዮ ላይ የናሳ ሳይንቲስቶች ስለ ካዓባ ከስፔስ ላይ ያገኙትን ነገር እንነግራችኋለን። በዚህም በካዓባ ላይ ወይም ወደ ካዓባ ዞሮ የመስገድን ጠቀሜታ በስነ ልቦና ደረጃ ሳይንስ እንዳረጋገጠው ያለውን አስፈላጊነት ሰምታችሁም ትደነቃላችሁ። ምናልባት ሙስሊም ከሆናችሁም አልሐምዱሊላህ ትላላችሁ። ኢስላም ላለው በረከትም ታመሰግናላችሁ። እያንዳንዱ ሙስሊም በቀን አምስት ጊዜ ፊቱን ወደ ካዓባ አዙሮ ይሰግዳል። ከአንድ ሺህ አራት መቶ ዓመታት በፊት እነዚህ የሱራ በቀራ የቁርአን አንቀጾች ነቢዩ መሐመድ ሰለላሁ አለይህ ወሰለም ፊታቸውን ወደ ከዓባ አዙረው እንዲሰግዱ ሲባል ወረዱ። የፊትህን ወደ ሰማይ መገላበጥ በእርግጥ እናያለን፣ ወደምትወዳትም ቂብላ እናዞርሃለን። ስለዚህ ፊትህን ወደ ተከበረው መስጊድ፣ ወደ ከዓባ አቅጣጫ ሱር። የትም ስፍራ ብትሆኑም ስትሰግዱ ፊቶቻችሁን ወደ እርሱ አቅጣጫ አዙሩ። እነዚያም መጽሐፉን የተሰጡት እርሱ ከጌታቸው ሲሆን እውነት መሆኑን ያውቃሉ። አላህም ከምትሰሩት ሥራ ዘንጊ አይደለም። ኢስላምን የማይከተሉ ሰዎች ሙስሊሞች ካዓባን የሚያመልኩ ይመስላችኋል። ይህ ፈጽሞ እውነት አይደለም። ሙስሊሞች ካዓባን አያመልኩ አንዱንና ብቸኛውን አምላካቸውን አላህን በሚያመልኩ ጊዜ በሙስሊሞች መሃል አንድነትንና ህብረትን የሚፈጥር አቅጣጫ ብቻ ነው። እንዴት ፊትህን ወደ ካዓባ አዙሮ መስገድን ከጣዖት አምልኮ ጋር ሰዎች ያነጻጽራሉ? ጣዖት አምልኮ ማለት ከአምላክ ውጭ ያለን ነገር ማምለክ ማለት ሲሆን ይህም በኢስላም ውስጥ ትልቁ ኃጢአት ነው። የኢስላም መሰረታዊ መሰረት አላህንና አላህን ብቻ ማምለክ ሲሆን ምንም አይነት አጋርን ለእርሱ ማበጀትን ፈጽሞ የሚከለክል እምነት ነው። ስለዚህ የትኛውም ሙስሊም ካዓባን አያመልክም። ሙስሊሞች አምልኳቸውንና ልመናቸውን ሁሉ የሚያደርጉት ለአላህ ብቻ ነው። እምነታቸውንም የሚጥሉት በአላህ ላይ ብቻ ነው። ሌሎች ደግሞ ሙስሊሞች ወደ ካዓባ ዙሮ የሚሰግዱት አምላካቸው በመካ ስለሚኖር ነው ብለው ያስባሉ። ይህም እውነት አይደለም። ኢስላም የቂብላውን አቅጣጫ የማታውቁበት ቦታ ላይ ከሆናችሁ ወደ ፈለጋችሁበት አቅጣጫ መስገድ ትችላላችሁ ይላል። ምክንያቱም አላህ የትም አይነት ቦታ ላይ ብትሆኑ ስለሚያያችሁና ስለሚሰማችሁ ዛሬ ሳይንስ ትልቅ መሻሻል አሳይቷል። በዚህም ወደ ካዓባ ፊትን አዙሮ የመስገድን በርካታ ስነ ልቦናዊ ጠቀሜታዎች አውቀናል። ሰው ለመስገድ ሲያጎነብስ በርካታ አሉታዊ ጉልበቶችን እንደሚለቅ ሳይንስ ዛሬ አረጋግጧል። ይህ ታዲያ ከካዓባ ጋር ምን ያገናኘዋል አትሉ። አሜሪካዊው ጠፈርተኛ ኒል አርምስትሮንግ መሬትን ከጠፈር ላይ ሆኖ ሲያያት ከመሬት የሚፈነጥቅን ጠንካራ ጨረር ተመልክቷል። በተለይ ከካዓባ እነዚህ ጨረሮች ረጅም ርቀት ድረስ እንደሚፈነጥቁና እንደሚስፋፉም ተናግሯል። አንዳንድ የሙስሊም ሊቃውንቶች እነዚህ ጨረሮች ምድራዊውን ካዓባ ባይታል ማዕሙር ከሚባለው ሰማያዊው ካዓባ ጋር የሚያገናኙ እንደሆነ ይከራከራሉ። ባይተል ማዕሙር የሰው ልጆች ከሚኖሩበት ግዛት ውጪ የሚገኝ በምድር ካለው ካዕባ አቻ የሆነ ሰማያዊው ካዕባ ነው። በሰባተኛው ሰማይ ላይ በቀጥታ በካዕባ አቅጣጫ ይገኛል። ልክ እንደ ሰው ልጆች ሁሉ መላኢካዎችም በባይተል ማዕሙር ዙሪያ ጠዋፍ ያደርጋል። በሰ ቡሃሪ በቮሊዩም አራት በመጽሐፍ 54ት በሀዲስ ቁጥር 429 መሠረት በየቀኑ ከ7 በላይ መላይካዎች ቤተል ማዕሙርን አላህን ለማምለክ ሲሉ እንደሚጎበኙ ተዘግቧል። በየቀኑ አላህን ለማምለክ የሚሄዱት እነዚህ ከሰ7ሺህ በላይ የሚሆኑ መላይካዎች ወደ ቤተል ማዕሙር ከሄዱ በኋላ አይመለሱም። በማግስቱ አዲስ ሰባ ሺህ የመላይካዎች ቡድን ይሄዳል። ይህ ዑደትም እስከ መጨረሻው ቀን ድረስ ይቀጥላል። ይህም በምድር ላይ ከሚኖሩት የሰው ልጆች ቁጥር አንጻር በሰማይ የሚኖሩ መላኢካዎችን ከፍተኛ ቁጥር ከግምት ማስገባትን ያስፈልጋል። ከካዕባ የሚፈነጥቀው ጨረር አጭር ሞገድ መሆኑን ሳይንስ አረጋግጧል። ለዚህ ነው ሙስሊሞች በካዕባ ዙሪያ ሲዞሩ ልክ በሆነ ምስጢራዊ ጉልበት የተሞሉ አይነት ስሜት የሚያድርባቸው ካዕባ ወዳለበት ስፍራ ሄዶ የሚያውቅ ማንኛውም ሰው ሊነግራቸው እንደሚችለው በሐጅ ወቅትና ከሐጅ በኋላ ያልተጠበቀ የአእምሮ ሰላምና የደስታ ስሜት እንደሚያድርባቸው በርካቶች ይናገራሉ። ስለ ካዓባ ሌላኛው አስደናቂ ነገር ጥቁሩ ድንጋይ ተራ ድንጋይ አይደለም። ሳይንስ የዓለማችን እጅግ የቆየው ድንጋይ መሆኑን አረጋግጧል። በፕላኔቷ ላይ ካሉት ሌሎች ድንጋዮች የተለየ ባህሪ ያለው መሆኑንም እንዲሁ ሳይንስ አረጋግጧል። የጥቁሩ ድንጋይ ቁሶች ከእኛ ሶላር ሲስተም ወይም ስርዓተ ፀሐይ እየመጣ አለመሆኑን ደርሰውበታል። በርግጥ ሰውነታችን በርካታ የኤሌክትሮማግኔቲክ ጨረሮችን ከአካባቢያችን ላይ በየቀኑ ያነሳሉ። እነዚህ ጨረሮችም የአንጎላችንን የፊተኛው ክፍል ላይ ይከማቻሉ። ይህም በምትኩ ለውጥረት፣ ለስጋትና ለድብርት መንስኤ ይሆናል። ነገር ግን እነዚህ ጨረሮች ከአንጎላችን ውስጥ በሱጁድ ወቅት ጭንቅላታችንን ዝቅ በምናደርግ ጊዜ ሊወጡ እንደሚችሉ ተመራማሪዎች ደርሰውበታል። ከሁሉም በላይ ደግሞ በምንሰግድ ጊዜ በፕላኔቷ ላይ እጅግ ኃያል ወደሆነው መግነጢሳዊ መስክ ወዳለበት አቅጣጫ ማለትም ወደ ካዓባ እንዞራለን። ይህም እነዚህን ሁሉ አሉታዊ ጉልበቶች ስቦ ከአማኙ አንጎል ውስጥ ያወጣቸዋል። ለዚህ ነው በርካታ ጥናቶች በኢስላም ውስጥ የሚደረጉት የየዕለት ስግደቶች ውጥረትን በመቀነስ ከፍ ያለ የጤንነት ስሜትንና ዓላማን እንደሚያጎናጸፍ ያረጋገጡት። እንደዚሁም የህይወት እና ሞትን ጥርጣሬና ፍርሃትንም ይቀንሳል። ዶክተር አንድሪው ኒውበርግ ኒውሮሳይንቲስትና ሐኪም ነው። ይህ ሰው በኒውሮ ኢሜጂንግና በአንጎላችንና በመንፈሳዊነታችን መሀል ባለው ግንኙነት ላይ ሰፊ ጥናት ያደረገ ከመሆኑም በላይ ሃው ጎድ ቼንጅ ዮር ብሬን የሚል መጽሐፍም ጽፏል። በዚህ መጽሐፉም ላይ ዶክተር አንድሪው ጸሎት እርጅናን ዝግ በማድረግ ረገድ ያለውን ሚና ያሳያል። በተጨማሪም ሰፊና ተደጋጋሚ ጸሎት ማድረግ የአእምሮን በርካታ መዋቅሮችንና ተግባሮችን ለዘለቄታው ሊያሻሽል እንደሚችልም ገልጿል። እነዚህ በዘመናዊ ሳይንስ የተረጋገጡ በኢስላም ውስጥ ካሉት ስግደቶች ከሚገኙት በርካታ ጠቀሜታዎች ውስጥ ጥቂቶቹ ናቸው። ስለዚህ አላህ ለራሳችን ጥቅም ሲል በቀን አምስት ጊዜ እንድንሰግድ ያዘዘን ለዚህ መሆኑን እንረዳለን። አላህም ወደ ቀጥተኛው የኢስላም መንገድ ስለመራን